አንገት መድፋት ቀርቶ እንኳን ልናፍርበት አፍቅርን ሳንጠግበው ዘመን ዘመን አልፎት ናፍቆቱ ገድሎናል አቅማችንን ከርቶት ስሙን ስናወሳ የልባችን መልህቅ ወጀቡ እየገፋት መርጋት ይሳናታል። የመውደዱ ንፋስ ፍቅሩ ቅዋ ነስቷት! ባትታደል እንጂ ባትታደል እንጂ ከቁንጥር ባይደርስህ ያንን አይነኩል የከውንን ሹመኛ ከማፍቀር ያራቀህ በውል ብታውቅማ እንኳን ስሙን ማቅለል ስሙን ጠርተህ መርጋት ልብህ ባታገለህ እንደ መሰሎችህ፣ ላሳንሰው ብለው በከተቡት ቀለም በነካኩት ጊዜ አፍቃሪ ይፈልቃል ከጠላቶች ግድም። ሙሐመድ ሙሐመድ እንኳንስ የሰው ዘር ከሆነ በጠቅላላ ኃያል ሁብ ባለበት አልቆ ታልቃድር ከንግሥናው መንበር መሻር በሌለበት ሙሐመድ ሙሐመድ በብዕር ቅዋችን ችለን ያልከተብነው ደርሰን ያልጠገብነው ምስጢርም ቀኛችን የሁለት ሀገር ስኬት ግብም ዓላማችን የመለኮት ኑር ነው። ውድ የእኛ ነቢ ያለም ብርሃናችን። አላሁመ ሰሊ ወሰሊም ወባሪክ ዓላ ሰይዲና መሐመድ እናቴን አባቴን ሩሒን ፊዳ ትሆኑሎት